ይህ የዛሬ አራት አመት አሜሪካ በታሊባን ስትሸነፍ ጓዟን ጠቅልላ የወጣችበት ፕሌን ነው። በዚህ አይሮፕላን በኤርፎርስ 1 ማለት ነው ብዙ አሜሪካን ወታደሮችና ከአሜሪካኖቹ ጋር አብረው ሲሰሩ የነበሩ አፍጋኖች አገር ለቀው ወጥተዋል። ይህ ቀን የዛሬ አራት አመት ታሊባኖች ቀነ ገደብ ሰጥቷቸው አሜሪካና የአሜሪካ ተባባሪ የሆኑ አፍጋኒስታኖችን ያባረሩበት ቀን ነው። ይህ ቀን ዛሬ ከአራት ዓመት በኋላ ነገር እንደሚያመጣ ማንም አልገመተም። ዛሬ በአሜሪካ አንድ አፍጋኒስታኒ በዚህ አሮፒናል መጣ የተባለ አፍጋኒስታኒ ሁለት የአሜሪካ የናሽናል ጋርድ ፖሊሶችን ተኩሶ አንደኛውን ገሎ አንደኛውን አቅስሏል እሱም ከፖሊሶች በተተኮሰ ጥይት በጽኑ ቆስሎ ሕክምና ውስጥ ይገኛል። ይህን ተከትሎ ትራምፕ አቀባብለው ከኦቫል ኦፊሳቸው ንግግር ሲያደርጉ ቀድሞውንም ስደተኛ ጠል ትራምፕ መልእክቱን እንዲህ ነበር ያስተላለፉት።

የ29 ዓመት አፍጋኒስታናዊ ሲሆን የመጣው ወደ ዋሽንግተን ዲሲ ረዥም ርቀት ተጉዞ እንደሆነ ተነግሯል። ምን ለዚህ ግድያ እንዳነሳሳው እና ለምን ይህንን ነገር እንደፈጸመ ባይታወቅም ፕሬዚዳንት ትራምፕ ግን ነገር የውን ቀድሞውንም ያሰቡበት ይመስላል። አንድ ነገር ኮሽ ባለ ቁጥር በምድረ አሜሪካ እኒው ትራምፕ ሁሉን ነገር ከስደተኛና ስደተኛ ጋር ማገናኘት የሚፈልጉት ዶናልድ ትራምፕ ይህንን ለፖለቲካ ዓላማቸው ሲጠቀሙበት ታይተዋል። ግድያው ከተፈጸመ ከደቂቃዎች በኋላ ከኦፊል ኦቫል ኦፊሳቸው እንደተናገሩት ይህ ሰው በባይደን አድሚኒስትሬሽን ጊዜ ይህ የማይረባው ባይደን ወደ 190 ሺህ የሚሆኑ አፍጋኒስታንን ወደ አገራችን አስገብቶብናል። እነዚህን አፍጋኒስታኖች ካስገቡ በኋላ የት እንዴት እንደሆነ እንኳን አልተቆጣጠሯቸውም። አገራችንን አስወረውብናል። ዛሬ የዛ የባይደን የተሳሳተ ፖሊሲ ችግር ነው ለዚህ መከራ ያከተተን በማለት ባይደንን አብጠልጥለዋቸዋል። አያይዘውም ማንኛውም ወደ አገራቸው የሚገባ ስደተኛ ከሶስተኛው ዓለም ማለታቸው ነው። ወደ አገሬ ዝር እንዳይል ብለዋል። እያንዳንዱ የኢሚግሬሽን ፕሮሰስ ለጊዜው እንዲቋረጥና ማንኛውም በሶስተኛው ዓለም ላይ እየተካሄደ ያለው የአሜሪካ የኢሚግሬሽን ፕሮሰስ እንዲቋረጥ አዘዋል። ዶናልድ ትራምፕ በቢሯቸው ለጋዜጦች ማብራሪያ በሚሰጡበት ሁኔታ ውስጥ አንዲት ጋዜጠኛ የባይደንን አድሚኒስትሬሽን ለምንድን ነው በዚህ ጉዳይ ላይ የሚወቅሱት ብላ ስጠይቃቸው የመለሱላት መልስ እጅግ አስገራሚ እና ሰውየው ወዴት እየሄዱ ነው የሚያስብል ነበር። ምን አይነት ጥያቄ ነው የምትጠይቂ? ይሄኮ ወይም እነዚህ ሰዎች የዛሬ አራት ዓመት የባይደን አድሚኒስትሬሽን መሰለኝ ወደዚህ ይዟቸው የመጣው መምጣት ያልነበረባቸው ሰዎች እኮ ናቸው። ከእነዚህ ሰዎች ውስጥ እኮ አንዱ ነው ይህን የፈጸመው ምን ማለት ነው? የባይደን አድሚኒስትሬሽን መውቀስ የለብህም እቴ፣ አንቺ የማይገባሽ እያሉ ይቀጥላሉ። እንግዲህ ይህ ዛሬ በዋሽንግተን ዲሲ የተፈጸመው ወንጀል ሁለት የአሜሪካ የናሽናል ጋርድ ፖሊስ ኦፊሰሮችን ሕይወት አደጋ ውስጥ የጣለ ሲሆን የ24 ዓመቱ የናሽናል ጋርድ ኦፊሰር በከፍተኛ ጉዳት ላይ እንዳለ ተሰምቷል። የ21 ዓመቷ የናሽናል ጋርድ ኦፊሰር መሞቷም እንዲሁ ተዘግቧል። ይህ ተጠርጣሪ አፍጋኒስታዊ የ29 ዓመት በከፍተኛ ሁኔታ ቆስሎ እሱም ሕክምና ቤት ላይ እንዳለ ተናግሯል። እንግዲህ በአሜሪካ የሚደረጉ እንደነዚህ አይነት ወንጀሎች በነ ትራምፕ አድሚኒስትሬሽን ውስጥ ከፍተኛ እይታ ውስጥ የሚገቡና ስደተኛውን ለሌላ መከራ የሚከቱ እንደሆኑ እየታየ ነው። የትራምፕ አድሚኒስትሬሽን በእንደነዚህ አይነት ወንጀሎች ውስጥ የሚደረጉ ነገሮችን ከስደተኛ እና ስደተኛ ጋር ማገናኘት የዘወትር ስራቸው እንደሆነ እየታየ ነው። ትራምፕ በአንድም በሌላም ሲናገሩ ወደ 20 ሚሊዮን ስደተኛ እዚህ አገራችን ውስጥ ይገኛል፣ ይህ ለእኛ ለወደፊቷ አገራችን እጅግ የሚያሳስበን ነው በማለት እነዚህን 20 ሚሊዮን ወረቀት የሌላቸውን ስደተኞች

ዶናልድ ትራምፕ የዛሬ አራት ዓመት ታሊባን የአሜሪካን ጦር አሸንፎ ካቡልን ሲቆጣጠር የአሜሪካ ጦር ጓዙን ጠቅልሎ በሚወጣበት ጊዜ ከአሜሪካውያኖች ጋር ሲተባበሩ የነበሩ ወይም ከአሜሪካኖች ጋር ሲሰሩ የነበሩ አፍጋኒስታውያኖችን በፕሌን ነበር ጭነዋቸው ወደ አገራቸው ይዟቸው የመጡት። አሜሪካኖች እነዚህን አፍጋኒስታኖች የራሳቸው ሰዎች እንደሆኑና አሊያንስ ወይንም የትብብር ኃይል እንደሚሏቸው ይታወቃል። ነገር ግን ዛሬ ከአራት ዓመት በኋላ ይህ አደጋ ሲፈጠር አሜሪካኖቹ የትራምፕ አድሚኒስትሬሽን በተለይ ስደተኞችን ለምን አመጣችሁብን? እነዚህን ሰዎች ለምን ወደ አገራችን አስገባችሁብን? ለዚህ ሁሉ ጣጣ የዳረጉን ስደተኞች ናቸው ብለው ዛሬ ጨዋታውን ወደ ስደተኛ ዝረውታል። ይህ እንግዲህ በአንድ ወፍ ከታሊባኖች ጋር ተባብረው አሜሪካን ጋር በመሆን ታሊባንን ሲዋጉላቸው የነበሩ አፍጋኒስታኖችን ዛሬ በአንድ አፍጋኒስታናዊ ምክንያት ሁሉንም አፍጋኒስታናዊ ኤሊያንስ ከሀገር መባረር ያለባቸው፣ ሀገር ውስጥ መግባት የሌለባቸው ነበር በማለት ክደዋቸዋል። በዚህም አላበቁም። ትራምፕ ማንኛውም ከሶስተኛው ዓለም ወደ አሜሪካ ሊገባ ያለ የኢሚግሬሽን ፕሮሰስ ላይ ያለ በሙሉ እንዲቆም ወይም እንዲቋረጥ አድርገዋል። ይህ የሦስተኛ ዓለም ሀገራት የሚባሉት በአሁኑ ሰዓት እነማን እንደሆኑ በግልጽ ባይቀመጥም፣ ነገርየው ከደሀ አገራት ወደ አሜሪካ ማንም እንዳይመጣብን ዝር እንዳይልብን በማለት ተናግረዋል ዶናልድ ትራምፕ።